ወይኔ ጅብሪል፣ እንደ ሴት ሁሌ ቀን የማይሞላለስ ሰው ውሽ። አንተ ጅብሪል፣ መቼ የሆነ ሲያውን ከሱ ጋር እንደዚህ ሁለት ነፍስ እንኳን አይከብደውም። ትንሽ አስቆምኩሽ አይደል? አፉ ላይ በአላህ አስቆምኩሽ አይደል? ምን እያደረክ ነው? ውስጥ አብሽር፣ ጉድ እያልኩ ነው። አባትሽም ጋር የምንሄደው እንዴዳ? በቃ ነው ምንድነው የምንሄደው? ሂድ ጃኬት ትለብሰና፣ እንደዚህ ሆነን እንዴ? በቲሸርት የምትሄደው? ቢያንስ ትልቅ ሰው የሚያስመስልን ጃኬት ትለብሰና። ደሞ ስጦታውስ ለአባዬ የገዛ ነው? አንዴ ለማንኛውም

ምን ፈልጋችሁ መጣችሁ? ምንድን ነው አላማሽ? ረመዳንን በሰላም እንዳልጾም ነው? ምን ታረጊ? ምን ታረጉ መጣችሁ? እኔ ሃናን የምትባል ልጅ የለችም ለኔ። እንዴ አባ ምን እያልክ ነው? ሞታ ቀብሬያታለሁ፣ ከውስጤ ወታለች። ኧረ አባ አላህን ፍራ፣ የማይባል ነገር አትበይ። አላህን ፍራ? አትበይ! አላህን መፍራት ከነበረብሽ አንቺና ይሄ ወጠጤሽ ነበር። ትላንትና ለወንድ ብለሽ እንደዛ መከራይቶ ያሳደግሽን አባት ረግጠሽ መሄድሽን ዘንግተሽ፣ ዛሬ ይባስ ብለሽ በዚህ መልኩ አባበለሽ ከቤት አስኮብልሎ ወሰደሽ። ይሄው በዚና አላህን አስቆጥታችሁ በዚህና የተጨማለቀ ህይወት ውስጥ ገብተሽ ቆሻሻ በቆሻሻ ታሪክሽ ቤቴ ድረስ መጣሽ። ስለዚህ እልል ብዬ እንድቀበልሽ ነው የምትፈልጊው? ምንድን ነው የፈለግሽው? አባቴ ለምን አልሞተም ነው? ለምን ስኳሩ፣ ደም ገፊቱ ለምን ጸጥ አላደረገውም ነው? አታስቢ። አላህ ከጻፈልኝ አጀል ውጪ አልሞትም። አንቺ ግን ለእኔ ሞተሻል። ቀብሬሽ አለው። እንደ እናትሽ አፈር ውስጥ ባትገቢም ለኔ ሞተሽ አለ። እንዴት ነው እንደዛ ማሰበው? አባቴ እኮ ነው አባቴ። የአባትነት ክብርና ወግ ቢኖርኝ ልጄን አልድርም ብዬ ስል በጎን አንቺ ወንድ ተከትለሽ ባልወጣሽ ነበር። ይሁን እኛ እኮ መጀመሪያ በሃላል መንገድም ይህን ጉዳይ ለመፍታት ፈልገን ነበር። እርሱ ግን የመረጡት ምን አይነት መንገድ ነው? ገንዘብ ነው ያስቀደሙት። ግን የኛን ፍቅር ኃይል፣ የኛን አብሮ የመኖር ፍላጎታችንን ማየት አልፈለገም። ሀብት እኮ ዛሬ ነገ ተሰርቶ እኮ የሚመጣ ነገር። እኛ እርሱን አክብረን እንደ አባት ሀላል አድርገውልን መኖር ነበር የፈለግነው። ግን እርሱን አልፈቀዱ። ይኸው የተፈጠረው ነገር ይሄ ነው። ስለዚህ እኔ ልጄን በሀላል አልድርልህም ስላልኩ አንተ ደግሞ ወንድነትን ጀግንነትን ልታሳየኝ በዚና አላህን አስቆጥተህ አላህ በማይፈልገው መንገድ ቤት ውስጥ ይመምክ ድፍት በል ስኳሩ ግፊቱ ድፍት ያድርግህ ብለህ ልጄን በዚህ መልኩ ይዛት መጣ። ሀላል አይደለም፣ በሀላል መልኩ አይደለም። ይህንን ቆሻሻ ህይወት ስንት ወር ሙሉ ስትጨመላልቁ የነበረው እኔስ ከኔ ከበለጠባት ወንድ እንደፈለገች ትሁን፣ ብዬ ልጄን ሞታለች ቅብሪያታለሁ። አባዬ እኔ ማንንም ከአንተ አላስበልጥም። ስላስበለጥሽ እኮ ነው። ይህን ልጅ አልቀበለው ጋብቻውን አልፈልግም ስል እግሬን ጠብቀሽ ወንዱን ተከትለሽ ሄድሽ። አውቃለሁ። ያማ አድርጌ ጥፋት ነው። አሁን እኮ ያለፈው አልፏል። ነገሮችን ወደ ቀድሞ ሁኔታ መመለስ አንችልም። በረመዳችን ስራችንን ለምን እናበላሻለን? አፉ ብንባባል አይሻልም? እኛም ያንኑ አስበን ነው። ጥፋታችንን ገብቶን ይቅርታ ለመጠየቅ ይመጣል። እኔ አንድ ተራ ሰው ነኝ። ይቅር ብልም ባልልም የኔ ልዩነት የለውም። ነገር ግን ባህላል እምቢ ብየክ በሀራም ድንበር አልፈ አላህን አስቆጥተሃል። ለጌታስ ይቅርታ ጠይቃል። አባዬ፣ ፍራት ምንድነው? አላህን መንፈራት ማለት። አንቺ በዚህና ስትጨማለቂ አላህን አስታውሰሻል? አባትሽ ልጄ የሚገባትን ህይወት ካላገኘች ለማንም አልድርም ሲል ከአባትሽ ቃል ወጥተሽ ወንድ ተከትለሽ ቤቱን ጥለሽ ስትወጪ ያኔ አላህን ፈርተሻል። ሰማሽ፣ ካለ ሀቅ ቀጥሎ የሚከተለው የወላጅ ነው። አንቺ ግን የኔ ማንነት፣ የኔ ክብር፣ የኔ ሀቅ ገደል ይግባ ብለሽ ወንድ ተከትለሽ ጥለሽ እንሂድ። እናትሽ እመወዳት ፍቅሯ ከልቤ እንኳን ጠፍቶ ያልጠፋው እናትሽን ሳጣት አንቺን ከነደምሽ ነበር ከናትሽ የተቀበልኩት። ያቺ ከነ ደማ ተቀብዬ ዛሬ ነፍስ እንድታቅ ስለ ፋላት የነበረች ልጅ ወንድ ተከትላ ሄዳ የኔ ልብ ተሰብራለች የሚል ግምትም እምነትም አልነበረኝ። የመዋደዳችን ጥግ እኮ ነው ይህንንም ወንጀል እንድንሰራ ያደረገን እንጂ ሌላ የተለየ ነገር እኮ ኖሮ አይደለም እኮ። ግን በጣም መዋደዳችን ጥፋት እንድንሰራ ያደረገን እሱ ነገር ደግሞ ገብቶናል። ከዚህ በላይ ግን ጥፋት መስራት አንፈልግም። ባኩት ያናና አባት ያለውን ነገር እንደ ልጅ አይታችሁ ይቅርታ ያድርጉልን። እኔ ከዚህ በላይ ምንም የምናገረው ነገር የለም። እናትሽን ፍቅር ታሳውሽኛለሽ ብዬ ሁለተኛ ማግባት ሳልፈልግ ከልጄ ጋር ተቆራምጄ በልጄ ተወስኜ ልጄ ልጄናት፣ ልጄ ተዳሪናት፣ ልጄ ህይወቴናት ብዬ በአንቺ ተወስኜ ኖርኩት። ዛሬ እንደዚህ የኔን ክብር፣ የኔን ፍቅር፣ የኔን ልፋት ገደል ትከችዋለች ብዬ አልነበረም። ቀሪ ድሜን ይችን ከልቤ ውስጥ ፍቄ ሞታለች ብዬ መቃብር ውስጥ የከተትኳትን ልጄን ድጋሚ በህይወት መታ ሲጣ አድርግያት እኔም ቀሪ ድሜን እስር ቤት በስብሼ ከአላህ ጋር ያለኝን ህይወት አቆሽሼ መኖር ስለማልፈልግ በገባችሁበት እግራችሁ ቀጥ ብላችሁ ውጡልኝ። ከዚህ በላይ አታናግሩኝ። ጾሜንም አታበላሽ። ሃናን ማለት ለኔ ሞታ የተቀበረች ናት። አሁን እንደጨከን ግብኝ ገብቶኛል። አንተንም ሌላ ነገር ውስጥ መክተት አልፈልግም። ባለፈው ሶስት የቀረኝ እቃ ነበር እንደውስጥ ትፈቅድልኛለ። የቀረሽ ቅራቁምቦ ካለ አንችን ሊያስታውሰኝ የሚችል ቅራቁምቦ ካለ መጀመሪያም አንችን ሊያስታውሰኝ ይችላል ብዬ ያንቺ ክፍል ውስጥ አልገባም። አሁንም የቀረሽ ቅራ ቅንቦ ካለ ለቃቅመሽ ድጋሚ እንዳትመለሽ አድርገሽ ይዘሽልኝ ውጪ። ታቃለህ ካልወለድክ በስተቀር የአባትነት ክብሩ አይገባም። ወላጅ አባት ወልዶ አሳድጎ መከራየት ለዚህ ካበቃ በኋላ ግን ሴት ልጅ አንጠልጥሎ ከቤት ይዞ መውጣት ለአንተ ቀላል ነገር ነው። ስንት መከራ ይቼ አላገባም ብዬ ከህይወት ከኑሮ ራሴን አግልዬ የኖርኩት ግን ዛሬ ልጄን እንዲህ እንድታበላሽብኝ አልነበረም። የባስ ብለህ አይንህን በጨዋታ ቤት የመጣህ ምንም እኮ ምርጫ ስላጣን ነው። አሁፍ ከመጠየቁ ች ሌላ ምን አማራጭ አለ ው። በእርግጥ የሚያስመጣ ይቅርታ የሚያስጠየቅ አይነት ድፍረት ሊኖረን አይችልም። በእርግጥ ግን ምንም ማድረግ አንችልም፣ በቃ እባክሽን ከጨረሽ ቤቱን ለቃችሁ ልኝ ውጡ። ከጨረሽ ውጪ ልኝ። አንተ ሙጣኝ፣ እነ እሚና አታባብሱ። ግን ምንድነው ነገሩ? ምንድነው ቆይ፣ በእኔ መጫወት ነው እንጂ ያሳችሁት። ምንድን ነው ምንድን ነው እየሆነ ያለው አባዬ እኛ ባንተ ለመጮት ፈልገን አይደለም ነገር ግን ቅድም ያየኸው እርግዝና የውነት አይደለም ውሸት ነው ሁሉንም ነገር አንተን ለማስተማር የተጠቀምበት ዘዴ ነው እንዴት ነው የምታስበው? እንዴት በዛ ሁሉ ጭንቅ ውስጥ አሳድገኸኝ እንደዛ ለፍተህ አሳድገኸኝ እንዴት እንደዛ አይነት የአንተን ክብር ዝቅ የሚያደርግ ስራ እንዴት ትሰራለች ብለህ ታስባለህ? መቼም አላደርጎ እንደምታዩት ነው የሀናን አባት። እኛ ከዚህ ብንሄድም ግን አላህ በሚያውቀው አንድም ቀን አንድ አመት ሙሉ በአካል ተገናኝተን እንኳን አናውቅም። እስካሁን አጎቷ ጋር ነበረች። እኛ ግን በጣም ስለምንዋደድ ወደድና ስለምንፋቅር አብረን መኖር ነው የምንፈልገው። ነገሮችን ምንም ቻላል ግን ይኸው እስካሁን ቆይተን ወደ እርሱ መጣን እርሱን የማስተማር እንኳን አቅም ባይኖረን ያለውን ነገር አይተው ተረድተው ባህላል ትዳራችንን እንዲፈቅዱልን በማሰብ ነው ያደረግነው። ልክ ነው፣ ሁሉም ነገር እሱ እንዳለው ነው። እኛ አባዬ ከአንተ በልጠን ሳይሆን ነገር ግን በሰዓቱ የነበረ ሀመድቅ አመለካከት ትክክል ስላልነበር ማስተማር ፈልገን ነው። ሁሉንም ነገር ደግሞ ከአጎቴ ጋር ተመካክረ የሚያደረግ ነው ይሄ ሁሉ ጊዜ አንተን ጥዬ ወንድ ጋር ሳይሆን የነበርኩት አጎቴ ጋር ነው። አንተ አታይኝም እንጂ በተደጋጋሚ እየመጣው ያንተን ሁኔታ እየተከታተልኩኝ ነው የሚሄደው። አባዬ እኔ ባንተ መጨከን አልችልም። ሁሉንም ነገር ያደረግነው ፈልገነው ሳይሆን ለማስተማር ሁኔታዎች አስገድጀው ነው እንጂማ። የአባትነትን ክብር ግዴታ እኮ ለማወቅ መውለድ አይጠብቅብንም። እኔም እኮ አባታልኝ ደግሞ እስፔሻሊ ደሞ ያናናን እንዴት እንዳሳደጓት ጠንቅቄ ነው ማለት እናቷ በወሊድ ወቅት እንደሞተች እንደ እናትም እንደ አባትም ሆኖ ለሷ ሲሉ ሌላ ትዳር እንኳን ሳይፈልጉ ሳይመኙ እንዳሳደጉ እያወኩኝ፣ እንዴት እንደት ልናደርጉ እንችላለን። ነገር ግን አብሮ ለመኖር ካለን ፍላጎት የተነሳ ነው። ይሄን ራሱ በማድረጋችን በጣም ትልቅ ይቅርታን እንጠይቃለን። አውፍ እንድትሉን እንፈልጋለን። እና ይሃነ አባት እንዴትስ በስም የማይጠራ ልጅ ሊወልድ ይችላል? ነገር ግን ጊዜውን ያቁታል። እንደዚሁ በምህር ጉዳይ የተነሳ ስንቶች ናቸው አያታቸውን ያበላሹት። አቅማቸው ስለማይፈቅድ ሴትናው ተነጋግረው ስንት የሀራም ሥራ እየተሰራ ነው። ሲያይበለውና ይሄ ልጅ የእውነት እዚያው ነው የተባለው እርግዝና የእውነት ቢሆንና እርሱም እንዳሉት እኛም ሀራም ነገር ውስጥ ወድቀን የእርሱን ክብር ተነቅቶ ብዙ ነገር ነበር የሚፈልገው። ነገር ግን እኔ እኔ እኮ አለኝ፣ እንደነገርኩትም ደሞ አባት አለኝ። የአባትን ክብር አውቀዋለሁ። አላህ ከፈቀደው ደሞ ነገ አባት ምናምን መሆን ሰው ነኝ። ይብሪል ለከን አባዬ፣ እኔም ቢሆን በአባቱ ስም የማይጠራ ልጅ መውለድ አልፈልግም። አላህ ብሎ ነገ ሀብት ንብረት ብናፈራ እንኳን ልጃችን ወራሽ አይሆንም በእንደዚህ አይነት በዚና ልጅ ተረግዞ ቢሆን ኖሮ። ነገር ግን አሁንም ቢሆን አሁንም ቢሆን በድህነቱ ያንተ ምርጫ ውስጥ የማይገባ ወንድ ከሆነ ችግር የለውም። ከአንተ ትዕዛዝ ውጪ መቼም ወደ ኋላ አልመለስም። ይቀራል መቅረት ይችላል ሁሉም ነገር ይህኔ ምን ብዬ እንደምናገር ምን እንደምል አለቀ። በእርግጥ እኔ አንድ አባት ለልጁ የሚመኘውን ያማረ ህይወት ተመኝቼ ፈልጊ ነው። ልጄ ከነገረችህ እናትየውን ካጣዋት ጊዜ ጀምሮ እናትም አባትም ሆኜ ራሴን ከህይወት ነጥዬ እየኖር ያለው ደካማ አባት ነው። ማንም ወላጅ ለልጁ መልካምን ነው የሚፈልገው፣ መልካምን ነው የሚመኘው። ነገር ግን ዛሬ እኔ ከእናንተ ትልቅ ነገር ነው የተማርኩት። በየቦታው መህር እየበዛባቸው ህይወትን መጀመር ፈልገው በምህር ምክንያት የተራራቁ በምህር ምክንያት መጋባት ሳይችሉ በጓሮ በር ስንት አላህን የሚያስቆጣ ስንት ቆሻሻ ስራ የሚሰሩ ጥንዶች በየቤቱ አሉ። ከነዚህ ውስጥ ደግሞ የተፈጠሩ የተወለዱ በዚህና የተወለዱ ነገር ግን በዚህና ተወልደው ልጆች በአባት ስም መጠራት ያልቻሉ በዚህና ተወልደው አባት ወደ አኺራ ሲሄድ የአባትን ንብረት መውረስ ያልቻሉ በየቤቱ አላህን በማስቆጣት የተፈጠሩ ስንት ስንት ጉድ አለ በየቤቱ ነገር ግን አልሐምዱሊላህ አላህ በየትኛው ጊዜ የሰራውት መልካም ስራ እንደሆነ ባላውቅም አላህ ከዚህ ቆሻሻ ነገር ጠበቀኝ ለማጥፋ? አንድን ሁለትም የሚለው ጥፋት ነው፣ አጥፍቻለሁ። እናንተ በተዘጋጃችሁበት በየትኛውም ጊዜ እንደዚህ አይነት አላህን ፈርቶ ሰርቶ ታግሎ ለመኖር የሚጣጣር ወንድ ልጅ ልጅን ስጠኝ ብሎ ቤቴ ከመጣ እኔም ጀርባዬን የምሰጥበት ምንም ምክንያት የለኝም። ጠንካራ ነው፣ ይለፋል፣ አቃለሁ በዛሬ ደግሞ ማሻአላህ ኢማን አለው። እንደዚህ አይነት ወርቅ የሆነ ወንድ ቤቴ መጥቶ እምቢ ብዬ የምገፋበት ምንም ምክንያት፣ ይሄ ልጆች ነው ባይ፣ ያው እስከ ዛሬ ባለማውቅ ልጄ ይሄንን ያህል ጊዜ ያው ቤቴን ዘግቼ ክትትል ስቀመጥ ለካ አንቺ በድብቅ እያየሽኝ ነው፣ እየተከታተልሽኝ፣ አልተውሽኝም። እኔ ነኝ በራሴ በሬ የዘጋሁት የልቤን በር የቤቴን በር የዘጋሁት እኔ ነኝ እና ልጆቼ፣ በማወቅም ባለማወቅም እኔም አጥፍቻለሁ። ረመዳንም ነው አላህ ብላችሁ አፉ በሉ። አንተም በተዘጋጀህበት ሁኔታ ውስጥ ዝግጁ በሆነ ሰዓት ዛሬ ሽማግሌ መላክ እፈልጋለሁ ብለህ ንገረኝ። ኢንሻላህ ልጄን ለእንዳንተ አይነት ኢማን ላለው ለሚለፋ ሰው ልጄን አሳልፌ ብሰጥ ነገ ወደ አኼራ ቢሄድም ልጄ ክፉ ቦታን የወደቀችው የሚል ስጋት አያሳስበኝ ልጆቼ እንግዲህ አላህ የተሻለውን ቀሪ እድሜያችንን ወደ አላህ ተቃርበን መልካም ስራ የምንሰራ ሰዎች አድርገን በቃ እንግዲህ ልጄ አፍጥር ሰዓት ነው። እንግዲህ ያው እኔም ከውጪ ነው እያዘዝኩ የምበላው። እንግዲህ ቤት ውስጥ ምንም ነገር ቤት ያፈራው ነገር የለም። አፍጥሩን እንግዲህ እኔ ደስ ብሎኛል፣ ዛሬ በኔ ወጪ ውጭ ወጥተን ጥሩ አፍጥር ልጋብዛቸው። ደስ ይለናል፣ ደስ ብሎኛል። ስለዚህ በቃ እናንተም ተነሱ። እንግዲህ ከዚህ በላይ እኔ ምንም ልል አልችልም። አውፉ ከተባባለን ጊዜያችን ከዚህ በኋላ ቀሪውን የረመዳን ጊዜ ወደ አላህ ተቃርበን አላህ የሚወደውን አላህ የሚፈልገውን ስራ እየሰራ ለተውበትም በራችን በላያችን ሳንዘጋ አላህ ቀሪውን የረመዳን ጊዜ ይመንጨርስ ያድርገልን አሜን እና ሀዲያ ነው። ቅድም ይዛችሁ እንደመጣችሁ ይዛችሁ ይዛችሁ ይሁን ብዬ ነበር። ያው አባት አይደለም እንግዲህ ስሜታዊ ሆኝ ነው። በቃ የኔ ሀዲያ እንግዲህ ኢንሻአላህ ሸማግሌ ስትልቅ ሷራት፣ ከልጅ በላይ ሌላ ምንም ልሰጥህ የምችለው ነገር በቃ። ተነሱ

ደንበኛ ንጉሥ ነው የምንለው፣ በምክንያት ነው። ምክንያቱን ከጠየቁን ደግሞ ለርሶ ለውድ ደንበኞቻችን ላይን ሳቢ የሆኑ በጥንካሬም በውበትም ወደር ያልተገኘላቸውን የአሻንፎም ምርቶች በፈለጉት ከለርና ዲዛይን አዘጋጅተን በመቅረባችን ነው። አሻንፎም ሙሉ በሙሉ በቦንድድ የተመረቱ ሶፋዎችን ወይም ደግሞ የአረቢያን መጅሊስ፣ እጅግ ያማሩ አልጋዎችን አሊያም የቲቪ ስታንዶችን፣ ኮርነር ብፌና፣ ድሬሲንግ ቴብሎችን፣ እጅግ ያማሩ መጋረጃዎችንና ሌሎች ምርቶቻችንን ኪስን በማይጎዳ ዋጋ አዘጋጅተን አቅርበን ልዎታል አሻምፎም ልብ ይበሉ ምርቶቻችንን ከኢትዮጵያ ውጭ ሆናችሁ ሀገር ቤት ላለ ለቤተሰብ፣ ለዘመድ፣ ለልብ ጓደኛ እንድንልክላችሁ ከፈለጋችሁ ያለምንም ማጉላላት የዴሊቨሪ አገልግሎት እንደምንሰጥ ስንገልጽ ታላቅ ደስታ ይሰማናል። በምርቶቹ ጥራት የማይደራደረው አሻንፎም ከአራት ዓመት ዋስትና ጋር ምርቶቹን ለገበያ ማቅረቡ ምርቶቹን ምን ያህል በጥራት አምርቶ ለእናንተ ለውድ ደንበኞቹ ማቅረቡን ያሳያል። ጎራ ብለው በአካል ያረጋግጡ አድራሻዎቻችንን ከጠየቁን ደግሞ ናሽናል ኤዜድ ሕንፃ አንደኛ ፎቅ ሳርተራ ግንብ አክሲዮን ሕንፃ ሲብሎክ አመዴ ከቤንዚን ማዲያው ፊት ለፊት ያገኙናል በስልክ ቁጥሮቻችን ሊደውሉ ከፈለጉ ደግሞ በ0937 11069 ወይም ደግሞ በ079911069 አዲስ አበባ ላይ ጎራ ካሉ ደግሞ ቤተል በ0908 35 55 55 ወለቲ በ0908 04 42 ሰባን አሻንፎም ብለው ቢደውሉ ያገኙናል። አሻንፎም በጥራቱ የማይደራደር